እሺ ሰላም ወገኖች፣ እንኳን ለትንሳኤ በዓል በሰላም አደረሳችሁ። ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ትንሳኤ በዓል ዛሬ ደግሞ ድልህ እንሰራለን። ድልህ ደግሞ ለመስራት የተዘጋጀሁት እኔ ይሄንን ይመስላል። ያ ሁላችንም እንደ ፍላጎታችን ነው። እኔ ሶስት ኩባያ በርበሬን ያዘጋጀሁት በዚህ ግማሽ ዘይት ነው። እዚህ ጋር የተፈጨ ነጭ አዝሙድ አለኝ። እዚህ ጋር ደግሞ ጥቁር አዝሙድ ነው። አንድ ማንኪያ የተፈጨ ዝንጅብልና ና ነጭ ሽንኩርት አለን። እዚህ ጋር ደግሞ ጨው አንድ ሻይ ማንኪያ ጨው ነው። እዚህ ጋር ደግሞ ብላክ ፔፐር ጎንዶበርባ ሁላችን ማለት ነው። ከዛ ናማስለዋለን ያው ሁላችንም እንደ የፍላጎታችን የምንሰራው እዚህ ጋር በቅመም ነው። ይሄንን ያፈላሁት በኋላ ቀረፋ ጨምሬን ያፈላሁት ማለትም ሰነድ በደንብ ስንለውሰው ቅመሙ ሲዋሃድ ይጣፍጣል ማለት ነው። እንደዚህ ሰርተን ካስቀመጥነው ሳምንትም፣ ሶስት ቀንም፣ አራት ቀንም በደንብ ከቆየ የሚያቃጥል የቆየ እንኳን በርበሬ ቢኖር ውጭ ላለ ነው። በርበሬው ኃይሉ ይቀንሳል ማለት ነው። ወጥ ስንሰራበት ከለሩ ያምራል ማለት ነው። በጣም ቆንጆ ነው። ከዚህ ላይ ትንሽ ዘይት ጠብ እናደርጋለን። አረጋለን ጣውላይ ማለት ነው። ይሄ እንዳይበላሽብን እንደዚህ እናደርጋለን ማለት ነው። አፉ ላይ ዘይት እናረጋለን ስላ እና ሲቀዘቅዝ እንደዚህ ግጥም ባለ እቃ ከድነን እናስቀምጠዋለን ማለት ነው። እሺ አሁን ደግሞ አዋዜን ሰራለን። ለአዋዜን የምጠቀመው በዚህ በኩባያ ሁለት ነው። እዚህ ጋር ቅመሞች አሉ ማለት ነው። ይሄ የተፈጨ ነጭ አዝሙር ነው። በማንኪያ ግማሽ ማለት ነው ይቻላል ይሄ ጨው ነው። ያው የተፈጨ ጥቁር አዝሙድ ነው። ይሄ ቀረፋ ነው። ሳይለዛ ትንሽ ነው የማደርገው። ይሄ ደግሞ ደረቅ ነው ሽንኩርት። ምክንያቱም አዋዜ ባፋችን የምንበላው ስለሆነ እርጥቡን መጨመር የለብንም ማለት ነው። ይሄ ደግሞ ብላክ ፔፐር ወይም ቆሎ በርበሬ ነው። ይሄ የተፈጨ ነጭ ሽንኩርት ነው ማለት ነው። እዚህ ጋር ዘይት አለን ዘይት ማለት ነው። ይሄ ከቅመም ጋር ነው ያፈላሁት ውሃውን ውቀኋ ነው። አዋዜ በተለያየ ነገር ነው የሚሰራ የሚሰራው። ደስ ይኸው፣ ይሄንን ይመስላል እንግዲህ። አዋዜ ቀጠን ማለት አለበት። ለሁሉ ነገር ይሆናል። እስቲ ቀመስ። እኔ በጣም ነው የምወደው። በጣም ቆንጆ ነው፣ ይጣፍጣል። እንግዲህ ሁላችሁም በየቤታችሁ ሞክሩ። ፕሊዝ ሰብስክራይብ፣ ላይክ፣ ሼር አድርጉኝ። ሀሳብ አስተያየታችሁን ጻፉልኝ። መልካም በዓል ይሆንላችሁ። ላለሁ አመሰግናለሁ።